በስምተ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር አሥራ ሦስት በዚች ቀን የአእላፍ መላእክት የበዓላቸው መታሰቢያ እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙን። እሊም ሥጋ የሌላቸው ረቂቃን የሆኑ ለዓለም ሁሉ የሚማልዱ ናቸው። ሄኖክም ስለ እርሳቸው እንዲህ አለ፣ በሰማይ እያለው ነፋሳት በደመና ውስጥ አወጡኝ። በእሳት ላንቃም ወደ ታነጸች ቤት አደረሱኝ በዚያም አይላፍ መላይት አየው እነርሱም በእሳት ላቦት ላይ የቆሙ ልብሳቸውም እንደ በረድ ነጭ ነው አለ የአይቆብም እንዲህ አለ ከምድር እስከ ሰማይ የምትደርስ መሰላልን አየው የእግዚአብሔርም መላይት በውስጧ ሲወጡ ሲወርዱ ነበረ ሁለተኛ ከሶርያ መመላለሻው በሆነ ጊዜ የመላይት ሰራዊትን አየው አለ ሙሴም አለ እግዚአብሔር አህዛብን በቦታ እንደለያቸው የአዳምን ልጆች እንደበተናቸው፣ እግዚአብሔርን በሚያገለግሉ መላእክት ቁጥር የአህዛብን አውራጃዎች እንደወሰናቸው። ሁለተኛም እግዚአብሔር ከሲና ተራራ መጥቶ በሲየር ታየኝ፣ ረቂቃን መላእክቶቹም ከእርሱ ጋር ነበሩ አለ። ዳዊትም እንዲህ አለ፣ መላእክቱን መንፈስ አገልጋዮቹንም የእሳት ነበልባል የሚያደርግ እርሱ ነው። ሁለተኛም የእግዚአብሔር ሰረገላዎቹ የብዙ ብዙ ሽህ ናቸው አለ። ኤልሳዕም የእሳት ሰረገላዎችና የእሳት ፈረሶች በዙሪያው ቆመው ሲጠብቁት አየ። ዳንኤልም እንዲህ አለ፣ ዙፋኖቹን እስኪዘረጉለት ድረስ ደርሶ አየው። ብሉየ መዋዕል እግዚአብሔር በላያቸው ተቀመጠ። ልብሱም እንደ በረድ ነጭ ነው። የራሱም ጠጉር እንደ ብዝት ነጭ ነው። ዙፋኑም የሚነድ እሳት ነው። ሰረገላውም የሚንቦገቦግ ፍም ነው። የእሳትም ጎርፍ በፊቱ ይፈሳል። የብዙ ብዙ የሆኑ መላይትም ያገለግሉታል። የእልፍ አይላፍ መላይትም በፊቱ ይቆማሉ። በአደባባይም ተቀምጦ መጻሕፍትን ገለጠ። ሉቃስም እንዲህ አለ፣ ድንገትም ከዚያ መልአክ ጋር ብዙ የሰማይ ሰራዊት መጡ። እግዚአብሔርም ሲያመሰግኑ በሰማይ ለእግዚአብሔር ምስጋና ይሁን በምድርም ሰላም ለሰው ልጅ በጎ ፈቃድ እያሉ። ማቴዎስም እንሆ መላእክትም ሊያገለግሉት መጡ አለ። ሁለተኛም የሰው ልጅ ቅዱሳን መላእክት አስከትሎ በጌትነቱ በሚመጣበት ጊዜ ያን ጊዜ በጌትነቱ ዙፋን ላይ ይቀመጣል። ዮሐንስም ጌታችን ከተናገረው ቃል እንዲህ አለ፣ እውነት እውነት እላችኋለሁ ከእንግዲህ ወዲህ ሰማዮች ሲከፈቱ የእግዚአብሔርም መላእክት ወደ ሰው ልጅ ሲወርድና ሲወጡ ታያላቸው፣ አላቸው የሚል ነው። ሐዋርያው ይሁዳም እንሆ እግዚአብሔር ይፈርድ ዘንድ አእላፍ የሆኑ ቅዱሳን መላእክቶቹን አስከትሎ ይመጣል አለ። የቤተ ክርስቲያን ሊቃውንትም የማዕረጋቸውን ደረጃ ወይም አይነት እንዲህ ብለው ተናገሩ፣ መላእክት፣ አጋዝ፣ ስልጣናት፣ ኃይላት፣ መናብርት፣ መኳንንት፣ ሊቃናት፣ አርባብ ኪሩቤል ሱራፌል ብለው ተናገሩ። ለእግዚአብሔር ምስጋና ይሁን። እኛንም በእሊህ በቅዱሳን መላይቶቹ አመላጅነት ይማረን። በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። በዚህች ቀን አስራ ሦስት ወንበዴዎች ስለ እርሱ በእርሱ ሃይማኖት ከዓለም የተለዩ የከበረ ባለጸጋ እስከ ናፍር አረፈ። ይህም አስከናፍር ከሮም የመኳንንት አንዱ ነው። እርሱም ለድሆችና ለምስኪኖች ምጽዋትን የሚሰጥ እንግዶችንና መጻተኞችን የሚቀበል ነው። በዚያም ወራት ያገኙትን ሰው ሁሉ የሚነጥቁና የሚያጠፉ አስራ ሶስት ሽፍቶች ነበሩ። እንግዳ እንደሚቀበል ይልቁንም መነኮሳትን እንደሚወድ የአስከናፍርን ዜና በሰሙ ጊዜ ወደ እርሱ ሂደው በተንኮል ይገድሉት ዘንድ ገንዘቡንም ሁሉ ሊወስዱ ተማከሩ። ከዚህ በኋላ የምንኩስና ልብስ ለብሰው ከደጁ ቆሙ። ባያቸውም ጊዜ አስራ ሁለት ሐዋርያት እንደሆኑ አንዱ ጌታ ክርስቶስ እንደሆነ አሰበ፣ ሰገደላቸውም። ወደ ቤቱም አስገብቶ መዒዳ ቀረበላቸው፣ እግራቸውንም አጠበ። ሰላሳ አምስት ዓመት ሽባ ሁኖ በነበረ ልጁ ላይ ያንን እግራቸውን የታጠቡበትን ውሃ ረጨ። ወዲያውኑ ልጁ ዳነ። እነዚያ ሽፍቶችም የሆነውን ባዩ ጊዜ እጅግ ደነገጡ። እርሱ አስከናፍር ግን አባቶች ሆይ ጌታ ክርስቶስ ከእናንተ መካከል የቱ እንደሆነ ንገሩኝ እሰግድለት ዘንድ አላቸው። የሀገሩ ሰዎችም የመኮንኑ ልጅ እንደ ዳነ በሰሙ ጊዜ ወደ እርሳቸው መጥተው ሰገዱላቸው። እንዲህም አሏቸው የእግዚአብሔር ቅዱሳኖች ሆይ ባርኩን፣ በሽተኞችን አድኑልን። ከዚያ በኋላ እሊያ ወንበዴዎች ሾተሎቻቸውን አውጥተው በእርሻው ልንገድልህ በወደድንበት እኛን ይገድሉት ዘንድ እሊ ሾተሎች ውሰድ፣ ግደሉን አሉት። እግዚአብሔር በአንተ ጽድቅ የራራልን ባይሆን ባጠፋን ነበር አሉ። ይህንንም ካሉ በኋላ ተሰናበቱት። ከእርሱም አንድ አንድ መስፈሪያ ምስር ለእያንዳንዳቸው ተቀብለው ሀያ አምስት ቀን ያህል የሚያስጉዝ ጎዳና ወደ ምድረ በዳ ተጓዙ። ያንንም ምሳር ከአሸዋ ውስጥ በተኑት። ፀሐይ በሚገባም ጊዜ ከአሸዋ ውስጥ ሶስት ሶስት ምስር ፈልገው ይቀምሷሉ። እንደዚህም ሰላሳ ዓመት ኖሩ። ከዚህ በኋላ ከሃዲ መኮንን በመጣ ጊዜ እርሱ ወዳለበት ሂደው በጌታችን ታመኑ። እርሱም ገደላቸውና የሰማዕትነት አክሊልን ተቀበሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በአስከናፍርና በእልህ ቅዱሳን ጸሎት ይማረን ለዘላለሙ አሜን። በዚህችም ቀን የሀገረ እንጽና ኤጲስቆጶስ የከበረ አባት ጢሞቴዎስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ ልቡ ንጹሕ የሆነ ጻድቅ ሰው ነው። ታላቅ ተጋድሎንም የተጋደለ ነው። የእንጽራ አገር መኮንንም ለሰዎች የቀናች ሃይማኖትን በማስተማሩና በክብር ባለቤት በጌታችን ኢየሱስ ክርስቶስ ስላመነ ይዞ ጽኑ ሥቃይን ብዙ ዘመናት አሰቃየው። ከእስር ቤትም አውጥቶ ጽኑ ሥቃይን አሰቃይቶ ወደ እስር ቤት ይመልሰው ነበረ። ከእርሱም ጋራ ስለ ሃይማኖት የታሰሩ ብዙዎች ቅዱሳን ሰማይታት ነበሩ። ከእሳቸውም በወህኒ ቤት ጥቂቶች እስከቀሩ ድረስ ያ ከሃዲ መኮንን ብዙዎቹን አውጥቶ አሰቃይቶ ንጹሕ ደማቸውን በማፍሰስ ፈጃቸው። ከዚህ በኋላ ከሃዲውን ንጉሥ ዲዮቅልጥያኖስን እግዚአብሔር ባጠፋው ጊዜ እግዚአብሔርን የሚወድ ጻድቅ ሰው ቆስጠንጢኖስ ነገሰ። በዚያንም ጊዜ ክርስቶስን በመታመን የታሰሩትን ሁሉ ይፈቷቸው ዘንድ መልእክቱ በሀገሮቹ ሁሉ ደረሰ። ይህ ቅዱስ አባት ጢሞቴዎስም ከእስር ቤት በወጣ ጊዜ በሀገረ ስብከቱ ያሉትን መነኮሳቱንና ካሂናቱን ሁሉ ሰበሰባቸው። ስለዚያ ስለ አሰቃያቸው መኮንን ነፍስ ድህነትም እግዚአብሔር እየለመነ ከማታ እስከ ጠዋት ድረስ ፍጹም የሆነ ጸሎትን በማድረግ አደረ። እንዲህም ብሎ ጸለየለት፤ አቤቱ ይህንን መኮንን ማረው፣ እርሱ ለእኔ ታላላቆች የሆኑ በጎ ነገሮችን አድርጎልኛልና ወደ አንተም ለመድረሴ ምክንያት ሆኖኛልና፣ አቤቱ እንዲሁ በአንተ አምኖ ወደ አንተ ይደርስ ዘንድ ምክንያት አድርግለት። የዚህ አባትም ልብ ከቂም ከበቀል የነጻ በመሆኑ ሰዎች አደነቁ። ይምረው ዘንድ ነፍሱንም ያድንለት ዘንድ አባ ጢሞቴዎስ ስለ እርሱ ወደ እግዚአብሔር እንደሚለምን ለመኮንኑ ነገሩት። መኮንኑም ሰምቶ እጅግ አደነቀ። እንዲህም አለ እኔ ግን ጽኑ ስቃይን ስላሰቃየሁት እንዲ ምረኝ እንደሚረግመኝ አስብ ነበረ። አሁን እርሱ ግን ስለ እኔ ምሕረትን ይለምናል። የእሊህ ክርስቲያኖች ሃይማኖታቸው በውስጡ የተሰወረ ሰማያዊ የሆነ ምስጢር አለ አለ። ከዚህ በኋላ መኮንኑ ልኮ ይህንን አባት ጢሞቴዎስን አስመጣውና ስለ ክርስትና ሕግ ያስረዳው ዘንድ ለመነው። እርሱም ከዓለም መፈጠር ጀምሮ ያለውን ገለጠለት ዳግመኛም የወልድ እግዚአብሔርን ሰው የሆነበትን ምክንያት ከብዙ ዓመታት አስቀድሞ ነቢያት ስለ እርሱ ትንቢት እንደተናገሩ ከእመቤታችን ከቅድስት ድንግል ማርያም የእግዚአብሔር ልጅ ሰው በመሆን ትንቢታቸው እንደተፈጸመ፣ ስለ እኛ መከራ ተቀብሎ ተሰቅሎ ስለመሞቱ መሞቱ፣ ስለ ትንሣኤውና ስለ እርገቱ ዳግመኛም ለፍርድ ስለ መምጣቱ አስረዳው። መኮንኑም በክብር ባለቤት ጌታችን ኢየሱስ ክርስቶስ አምኖ በዚህ አባት እጅ የክርስትና ጥምቀትን ተጠመቀ። ሹመትንም ሁሉ ትቶ መነኮሰ፣ በገርልም ተጠመደ። ከዚህም አባት ጢሞቴዎስ መንጋዎችን ሁሉ የተቆጠረ ሆነ። ይህም አባት ጢሞቴዎስ የቀረ ዘመኑን መንጋዎችን ሁል ጊዜ እያስተማረ በቀናች ሃይማኖት ላይ እያጸናቸው ኑሮ በሰላም በፍቅር አረፈ። ለእግዚአብሔር ምስጋና ይሁን። የዚህም አባት በረከት ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን ለአባቶች ሊቃነ ጳጳሳት 64ኛ የሆነ የእስክንድሪያ ሊቀ ጳጳሳት ቅዱስ አባት ዘካርያስ አረፈ። ይህም አባት ከእስክንድሪያ ሰዎች ወገን ነው። በቤተ ክርስቲያንም ንብረት ሁሉ ላይ መጋቢነትና ቅስና ተሾመ። እርሱም በተጋድሎ የጸና ንጹሕ ድንግል ነው። በጠባዩም የዋህ ቅን የሆነ በዕድሜውም የሸመገለ ነው። ሊቀጳጳሳት አባ ፊላታ ወስም ባረፈ ጊዜ ለዚህች ሹመት የሚገባ ሰው ይመርጡ ዘንድ በእግዚአብሔር ምክር ኤጲስቆጶሳት ተሰበሰቡ። እነርሱም ለዚህች ሹመት ስለሚሻል ሰው በወንጌላዊው ማርቆስ ቤተ ክርስቲያን ተሰብስበው እየተነጋገሩ ሳሉ እንሆ አንድ ሰው መማለጃ በመስጠት ያለ ኤጲስቆጶሳት ፈቃድ ሊቀጵጵስና ይሾሙት ዘንድ ከንጉሥ የመልእክት ደብዳቤ ይዞ እንደሚመጣ ከእርሱም ጋር ከንጉሥ የተቀበላቸው ጭፍሮች እንዳሉ ሰሙ። ኤጲስቆጶሱም የአባቶቻችንን የሐዋርያትን ሥራ በመተላለፍ መማለጃ በመስጠት ስለሚያደርገው የሊቀ ጵጵስና ሹመት አዘኑ። ስለዚህም እርሱ ራሱ የመረጠውን ይሾምላቸው ዘንድ ወደ እግዚአብሔር ተግተው በማዘውተር የሚጸልዩና የሚማልዱ ሆኑ። እነርሱም እግዚአብሔርን እየለመኑ ሳሉ እነሆ ይህ አባት ዘካርያስ ከቤተ ክርስቲያን ጫፍ በመሰላል ሲወርድ ሆምጣጤ የተመላ እንስራ በእጁ ይዞ ነበረ። እግሩንም አድጦት ከመሰላሉ ጫፍ እስከታች ወደቀ። እንስራውንም እንደያዘ ፈጥኖ ተነሳ። እንስራውም አልተሰበረም፣ ሆምጣጤውም አልፈሰሰም። ኤጲስቆጶሳቱም ይህንን ምልክት ባዩ ጊዜ እጅግ አደነቁ። የአገሩንም ሰዎች ትንሹም ትልቁም ስለ እርሱ ጠየቋቸው። እነርሱም ጽድቁንና ትሩፋቱን ተናገሩ። ስለ እርሱም መሾም ሁሉም ተስማምተው ይህን አባ ዘካርያስን በእስክንድርያ አገር ላይ ሊቀጵጵስና ሾሙት። ከዚህ በኋላ ብዙ መከራና ሐዘን በላዩ ከግብፅ ንጉሥ እልሐክም ዘንድ ደረሰበት። ይህም ገዢ ማለት ነው። በዚያም ወራት ከአባ መቃርስ ገዳም አንድ መነኩሴ ወደ እርሱ መጥቶ ኤጲስቆጶስነት ሹሙኝ አለው። አባ ዘካርያስም ልጅ ሆይ ታገስ፣ አባቶቻችን ሐዋርያትም ያዘዙትን ሥርዓት አትተላለፍ፣ ግን ወደ ገዳምህ ተመልሰ ስለ ነፍስህ ድነት ተጋደል፣ እግዚአብሔርም የፈቀደው ይሁን አለው። ይህንንም በጎ ምክር በሰማ ጊዜ ያ መነኩሴ ተቆጣ። በልቡም ሰይጣን አደረበትና ወደ ግብጽ ንጉሥ ሂዶ በሐሰት ነገር አባ ዘካርያስን ወደንጀለው። ንጉሱም የከበረ አባ ዘካርያስን ይዞ አሰረው። ከዚህም በኋላ ሰነጣጥቀው ይበሉት ዘንድ ለአንበሶች ጣለው። አንበሶችም ከቶ አልቀረቡትም። ንጉሱም ለአንበሶቹ የአንበሶቹን ጠባቂ ተቆጣ፣ ከሊቀ ጳጳሳቱ ጉቦ የተቀበለ መስሎት ነበርና። ከዚህም በኋላ አንበሶቹን አስራባቸውና ሊቀ ጳጳሳቱን የላም ደም ቀብቶ በድጋሜ ለአንበሶች ጣለው። እነርሱም ከቶ አልቀረቡትም። ንጉሱም አደነቀ። ከአንበሶች መካከልም እንዲያወጡ አዘዘ። ከዚያው በኋላ ሶስት ወር አስረው ሁልጊዜ እንዲህ የሚለው ሆነ፣ የክርስቲያንን ሃይማኖት ትተህ ወደ እኛ ሃይማኖት ካልገባህ፣ አለበለዚያ እኔ አሰቃይቼ በሰይፍ እገርልሃለሁ ዳግመኛ ለአንበሶች እጥልሃለሁ ወይም ከእሳት ውስጥ ጨምርሃለሁ። የከበረ አባት ዘካርያስ ግን በሃይማኖቱ በመጽናት ምንም ምንም አልፈራም። ሁለተኛም ብዙ ቃል ኪዳኖችን ገባለት፣ እንዲህም አለው፣ ትእዛዜን ተቀብለህ ወደ ሃይማኖቴ ብትገባ እኔ ብዙ ሀብት እሰጥሃለሁ፣ በሁሉ መሳፍንትም ላይ መስፍን አድርጌ እሾመሃለሁ። ቅዱስ አባት ዘካርያስም በዓለም ያለ መንግሥትን ሁሉ ብትሰጠኝ የቀናች ሃይማኖትን አልተውም ብሎ መለሰለት። ከዚህ በኋላ ጥቂት ቀን አስሮ ለቀቀው። ከእስር ቤት ወጥቶ አባ ዘካርያስ ወደ አስቄጥስ ገዳም ሄደ። ንጉሡንም ስለ መፍራት ስለ እርሱ ከእርሱ ጋር የሄዱ ብዙ ኤጲስቆጶሳት ነበሩ። በሚገዛቸው አገሮች ሁሉ ያሉትን አብያተ ክርስቲያናትን ሁሉንም እንዲያስፈርሷቸው ንጉሡ አዞ ነበርና፣ ታላቅ ስቃይንም እያሰቃየ ብዙዎች ክርስቲያኖችን ከሃይማኖታቸው አወጣቸው። የክርስቲያንም ወገኖች በዚህ መከራ ውስጥ ዘጠኝ ዓመት ኖሩ። ከዘጠኝ ዓመት በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ ሕዝቡን ይቅር አለ፣ ቁጣንም መለሰ፣ መከራውንም ሁሉ ከላያቸው አስወገደ። ንጉሡ በሚገዛቸው አገሮች በሁሉ ቦታዎች አብያተ ክርስቲያናት እንዲታነጹ፣ ከእነርሱም የወሰዱትን ገንዘባቸውን ሁሉ የምድራቸውንም ጉለት እንዲመልሱላቸው ንጉሡ አዘዘ። ከዚህ በኋላ ሁሉም አብያተ ክርስቲያናት ተሰሩ፣ ከፊተኛው እጅግ የተሻሻሉ ሆነው ዳግመኛ ታደሱ። ይህም አባት አባ ዘካርያስ ብዙዎች አብያተ ክርስቲያናትን ሠራ። ክርስቲያኖችም በአብያተ ክርስቲያናቶቻቸው በሚጸልዩና በሚቀድሱ ጊዜ ያለስጋት ደወሎቻቸውን እየደወሉ እንዲደውሉም ንጉሱም አዘዘ። ክርስቲያኖችም በታላቅ ደስታ የሚኖሩ ሆኑ፣ የቤተ ክርስቲያን ሕግ ሁሉ የቀና ሆኗልና። ይህም አባት አብያተ ክርስቲያናትን እየሠራ የሚሻውንም እያሰበ ዐሥራ ሁለት ዓመት ኖረ። በአንዲት ዕለት በሥጋው ለምጽ ያለበት ስሙ መርቆሪዎስ የሚባል ኤጲስቆጶስ ወደ እርሱ መጣ። አባ ዘካርያስም በትሕትና በቅልቦና እንዲህ አለው፣ ወንድሜ አባ መርቆሪዎስ ወይ በአንተ ላይ ስለደረሰ ስለዚህ ደዌ እኔም በጸሎቴ እረድሃለሁ። እግዚአብሔር ሙሴን በፍርድ ውስጥ ለማንም አታዳላ ያለውን አንተ ታውቃለህ ስለዚህ ይህ የለምጽ ደዌ በላይህ እያለ ክህነት አይገባህም፣ መጽሐፍ ርኩስ ነው ብሎታልና አለው። ኤጲስቆጶሱ አባ መርቆሬዎስም አለቀሰና አባቴ በጸሎት እርዳኝ አለው። ከዚህ በኋላ ከእርሱ ዘንድ ወጥቶ ሄደ። በሀገረ ስብከቱ ወዳለች የእመቤታችን የቅድስት ድንግል ማርያም ቤተ ክርስቲያን ውስጥ ገባ። ከዚያም ደዌ ታነጻው ዘንድ ወደ እርሷ በመጸለይና በመማለድ እያለቀሰ በእመቤታችን ማርያም ስዕል ፊት ቆሞ ከሰኞ ጠዋት ጀምሮ እንዲህ እያደረገ ቀንና ሌሊት እየጸለየና እየጾመ ኖረ። በረቡ ዕለት በዘጠኝ ሰዓት ደክሞት የእመቤታችን የቅድስት ድንግል ማርያም ስዕል ከበላዩ ካለችበት ግድግዳ ላይ ራሱን አስጠግቶ አንቀላፋ። በእንቅልፉም ውስጥ ሳለ የስዕሊቱ እጅ ስጋውን ሲዳስስ አየ። በዚያንም ጊዜ ነቅቶ ስጋውን ከለምጹ ነጽቶ አገኘው። ታላቅ ደስታም አደረገ። ጌታችን ኢየሱስ ክርስቶስንም አመሰገነው። እመቤታችን ቅድስት ድንግል ማርያምንም አመሰገናት። ረድኡም ሲመጣ ና፣ ልጄ ሆይ ስጋዬን እይ፣ እመቤቴ ማርያም ከደዌ እንድታአንጽታኛለችና አለው። በዚያም ቤተ ክርስቲያን ውስጥ እግዚአብሔርን እያመሰገነ እስከ ቀዳሚት ሰንበት ድረስ ኖረ። ከዚህ በኋላ ተነስቶ ወደ ሊቀ ጳጳሳቱ አባ ዘካርያስ ሄደ። በዕለተ እሁድ በቤተ ክርስቲያን ውስጥ እያለ በእርሱ ላይ የሆነውን አስረዳው። እንዲህም አለው ይህ ሁሉ የተደረገልኝ በከበረች ጸሎትህ ነው። የከበረ አባ ዘካርያስም እንዲህ ብሎ መለሰለት እግዚአብሔር ንጹሕና ቅን የሆነ ልቦናህን ተመልክቶ ልመናህንና እንባህን ተቀብሎ ከደዌህ አነጻህ። አሁንም ከተቀበልከው ጸጋ እንባረክ ዘንድ ቀድሰህ ስጋውንና ደሙን ልታቀብለን ይገባሃል። ያን ጊዜም መስዋዕትን ሰርቶ ቀድሶ ስጋውንና ደሙን አቀበላቸው። በቤተ ክርስቲያን ያሉትንም ሁሉ ከእርሱ ቡራኬ ተቀበሉ። ስለዚች ምልክትም አደነቁ፣ ድንቆች ተአምራትን የሚያደርግ እግዚአብሔርንም አመሰገኑት። ሁለተኛም አንድ ዲያቆን ወደ አባ ዘካርያስ መጥቶ ሰገደለት፣ በፊቱም አለቀሰ፣ እግሮቹንም እየሳመ እንዲህ አለው፦ አባቴ ሆይ እራራልኝ፣ እኔ ተሳስቼ በኃጢአት ወድቅ ያለሁና፣ ወዲያውኑ ስጋዬ ሁሉ ለንጽ ሆነ። አባ ዘካርያስም ልጄ ሆይ በእግዚአብሔር ፊት በድካም ላይ መጽናት ይቻልሃልን? አለው። አዎን አባቴ ሆይ ያዘዝከኝን ሁሉ አደርጋለሁ አለ። በዚያንም ጊዜ በእርሱ ዘንድ በጨለማ ቤት ዘጋበትና እንዲህ ብሎ አዘዘው፣ ፊቱን ወደ ምሥራቅ መልሶ በመቆም በቀንም በሌሊትም ስለ ኀጢአቱ እየተጸጸተ ወደ እግዚአብሔር በጸሎት እንዲማልድ። አባ ዘካርያስ ከሶስት ቀኖች በኋላ ጥቂት እንጀራ በሚዛን መዝኖ ጥቂት ውሃም ሰጠው። ሶስት ሱባኤዎች እንዲሁ አድርጎ ስጋውን ጎበኘ። ለምጹንም አገኘው። በወር መጨረሻም ጎበኘው፣ ለምጹን በሥጋው ላይ አገኘ። ልጄ ሆይ በርታ፣ አትፍራ አለው። አርባ ቀኖችም ከተፈጸሙ በኋላ ጎበኘው፤ ሥጋውን ከለምጹ ነጽቶ አገኘው። ዘይትንም ቀባው። ልጄ ሆይ እነሆ ድንሃል፣ ነፍስህን ጠብቅ። ከእንግዲህም ዳግመኛ ወደ ኃጢአት ሥራ እንዳትመለስ ተጠበቅ። አሁንም በሰላም ወደ ቤትህ ግባ አለው። እርሱም የተመሰገነ እግዚአብሔርን እያመሰገነ ወደ ቤቱ ገባ። እግዚአብሔርም በዚህ አባት እጆች ድንቆች ተአምራት አደረገ። በሹመቱም ወንበር 28 ዓመት ከኖረ በኋላ በሰላም አረፈ። ይኸውም ከንጹሐን ሰማይታት ዘመን በ760 ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን። በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። ኅዳር 13 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አእላፍ 99ኙ ነገደ መላይት ቅዱስ አስከናፍር ሮማዊ፣ 13ቱ ግሁሳን አበው ሽፍቶች የነበሩ ቅዱስ ጢሞቴዎስ ዝዕንፅና! አባ ዘካርያስ ሊቀ ጳጳሳት። ወርሃዊ በዓላት፦ እግዚአብሔር አብ፣ ቅዱስ ሩፋኤል ሊቀመላይት ቅዱስ አርሳኔዎስ ጠቢብ ገዳማዊ፣ አብነ ዘርአብሩክ ሰለመላይት መላእክቱን መናፍስት አገልጋዮቹንም የእሳት ነበልባል የሚያደርግ፣ ይላል። ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፤ የመንግሥት በትር የቅንነት በትር ነው። ጽድቅን ወደድህ፣ አመፅንም ጠላህ፤ ስለዚህ እግዚአብሔር አምላክህ ከጓደኞችህ ይልቅ በደስታ ዘይት ቀባህ ይላል። ነገር ግን ከመላእክት ጠላቶችህን የእግርህ መረገጫ እስካደርግልህ ድረስ በቀኜ ተቀመጥ ከቶ ለማን ተብሏል? ሁሉም መዳንን ይውረሱ የወርሱም ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉምን? ዕብራውያን አንድ። ዘአቅረብኩ ማይሌተ አዘክሬ አይላፈ ምለተ ጸመርኩ ዘልፈ ለእላ ነበብ ተወከብ ሰንደቴ መጻፈ እንተረሰይ ከእግዚኦ ጻዲቀ መበለት ወኮፈ እምለ አብኦ ብኡላን ዘተርፈ